ከላይ እያየ ልደቷ ነው ጋይዝ፣ አንደኛችሁም ርቅርቅ ታደረጋችኋለኝ። በልደቷ ቀን ሁላችሁም ያላችሁን ሀፒ በርዝዴይ እያላችሁ ለልደት ነው እየለመንን አይደለም፣ ይህ ስጡ ምናምን አይደለም። በረቱ አያርግብን። ልመና አቁመናል፣ እየታቃወም ያለ ነው። ሁላችሁም ጉቺን ባርኳት እስኪ በዛብሽ። የዚች ልጅ ግን አደራ እንደ ቤቱ ባልቆ

ምን ያህል መስዋዕት እየከፈርኩ እንደሆነ ስንት፣ አሁን በዚህ ስንት ሰው ቀጣ ነበረ፣ ሶስት አሸንፍ ቀጣበት ነበረ። ምን ያህል መስዋዕት እየከፈርኩ እንደሆነ እንድታይ ነው የኔ ፋንታ። አሁን ሰላም የምሰጥሽ ማኪ የምሰጥሽ

ሰላም ማርያምን ቤዩላ እንደ ስምሽ ሰላም ያለውን እንጀራ፣ ሰላም ያለውን ኑሮ፣ ሰላም ያለውን ትዳር፣ ሰላም ያለውን ቢዝነስ፣ ሰላም ያለውን ዱንያም አኪራም ላንች ይሆንልሽ እያለው እና እንደ ስምሽ ሰላም ያለውን

አገኘች ባሌ እኛን እንዲሚሰጠኔ ታድለሽ። አርባአራት ትሻለሽ የቆያ ይሙላና ታለቃቀሻለሽ። እንዴ፣ ከወዲሁ ጀመርሽ እን ሳይሙላ። ቴንኪው ቴንኪው። ይሄ ደግሞ ቁሪን ቁረ ሰላሳ የሚሉት ያቸው ሰላሳ ፐርሰንት ቁረጪ ነው። ሰላሳ ቦታ መዳን ያለ ብ እያለው እጃችሁና ደግሞ በጣም ትንሽ ነው የቀራት። እግዚአብሔርን ተባበሩ እንዴ አንድ ሰው ይለቀዋል። አታስቢ ይለቀቃል። እርቅርቅ ታደርገን ጋር ይዘጣል እየተንቦለ ቦሌ ነው። በስመ አብ ሻፍዷል። አቤኔዘርዬ ውይ ምን አስጨነቀክ? ዝም ብለህ ሻርቃት ታደርገው ነበር። አንቺ አቤሌዘር ነው ስሙ እና ማንን ነው የምትዩ? ይህ ሁሉ እራት አብርሃም እያልኩ ነው የምጠራው

ሰላም እንኳን መጣ ሌቤት ሰላሳ አምስት የጉቺ ልደት ነው። አምስት ሺህ ነው የቀረው። እኔም ላባራት ነው

በጣም ወዳጅ ነች ይገርምሻል። ያው ዲቦ መጣች። ዲቦ ሙዮ ሙዮ ዲቦ ይመጣ ዲቦ አምስት አራት ሺህ ሙይላት የልደቷን አንበሳ ሰጠችኝ፣ ሰጠች።

ተውላ ማለት ነው። አወዳደቂ በጣም ነው የሚያስደነግጠው። እና ተውላ የጻፈልኝ ሜሴጅ ማለት ነው፣ ደህና ነሽ ግን ምናምን የሚል ነው። ከዛ ከት ብላ ስትስቅ፣ ላይክ ሲሪየስ ላይ አልኩኝ። እኔ እራሴ በራሴ የደበረኝን ነው ምናገው ፊት ለፊት እና ደበረኝ። የወደኩት በጣም ነው ስቃል፣ እንዲህ ምናምን ብዬ አሰብኩት የወደኩት በጣም ነው። በእግዚአብሔር ቅነ ጥበብ ነው ሴትዮ። የቁልቢው ገብርኤል ነው ያተረፈች። ግን እኮ ጉቺ፣ እኔ ለካ ሰዎች ይሄ እንትኑ የያዘሽም መሰለኝ፣ ግን ደግሞ አልያዘሽም። ይሄ ጨርቁ ጨርቁ መሰለኝ። የሆነ ነገር አንሸራቷት እኮ። እኔ ጨርቁ ነበር የመሰለኝ፣ ግሯን ጥልፍ አድርጎ የያዘው ግን አይደለም። ላይክ መሬቱ ነው ነው ባለፈው ራሱ የሆነ ነገር ስትንገባለን መጥቶ አታስታውሻለች። አዎ ጭንቅላቷን። እኔ እግዚአብሔር በጣም ነው የሚወደኝ መድሃኒዓለም። እኔ ከሚገራርም እንትን አወዳደቅ ነኝ ላይክ ላይፍ ባይሆን የኔ አባት የማይበጀው ይታጠፍ ዲቦራም

አንድ ቀን የቀረሽ ይህን በሰላም ይለብልሽ እንደ አሸዳ ሶስት ያከበረች እኮ ጉቺ ብቻ ነው ማንአን የልደቷ ቀን የመጀመሪያ ሰዋየው ደስተኛ ንጭንጭ እኮ ነው የሚያደርገው የልደች ቀኔ ያነጫነጨኛል ስንት ከሰጣችሁኝ አልነጫነጭም አንዴ ሀምሳ አስሞሉኝ ምንድነው ቅድም ጀምሮ ትጎሰጉሽ ያለሽ በጤናሽ ነው ከስተሻለ ሲሊ ማርያም ምግብ መብላት ጀምር ኔ አንቺን ትኑላ ብዬች። ግን በቃ ነቀት ነው። ቴሌግራም ላይ ጻፊልኝ ኮዱን እኮ ነው ምጽፍ። ቁጥርጥሩና የዛኛው ጉቺ እዚኛው መቤቲ እዚኛው ስልክ ላይ ነው እንትን ያለው። ሁላችሁም በውስጥ የጻፋችሁልኝ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ነበረ ዲቦራ ማርያምን ትንሽ ጥርስኛ እንደዚህ ስነካው ምናምን ያመኛል፣ ግን ደህና ነኝ። በጣም እግዚአብሔር ያን ያን የሚያደርጉበት ለምን ሆስፒታል ሄደ ሽንትናቲ ሆነ እንትን እንዳይል የሆነ ሰማያዊ ነገር የሚለጥፉት የሆነ ሰማያዊ ነገር አለ የሚለጥፉት። አንቺ አዙሮኝ ማለት ላይክ እንዴ ነው። እግዚአብሔር ቤት ታውነት እኮ ነው። እንዴት የሆነ ነገር መቶች ምናምን ይነቃነቅ የለም ሞርረ እንትን እንዳይል የሚያረጉት ነገር አለ። ውሸቴን እኮ አይደለም አናግራቸዋ። ዲቦራ ጥርስሽን የተሰራሽበት ቦታ ሂጂና ወዲያው ነው እንትን የሚለው የሚይዘው ይሄ ጊዜ ካለፈ በኋላ ግን ምን ተሰውሸትን መስሉት ነው። ማለት ሰውን አየሁበት ሰው ማለት ምን ያህል እንትን እንደሆነ አየሁበት እንጂ ስት የታዘብኩት ደግሞ ሰዋል እንምጠብቅ ለጠብቁ እኔንስ

ይሄው ነገር ምናምን ነው፣ ተው ነው ነው፣ ጥርሶ ረገፈ ምናምን ሲሉ ማለት ነው። ከዛ እኔ ታግሽ ሆና ለሚዲያ አዳልጦ እኮ ማርያምን ነበርኩ በወደቁት አወዳደቅ አንድ ጭንቅላቴ መጥቶ የሚሆን ኖሮ በቃ ሞቼ ነበር እዛው ላይ ላይ ማለት ነው። እቃ ቢኖር ከስርሽ እንደት ነው። በቃ ላይፍ እንደዚህ ነው ታውቃለሽ። እኔ አስር ጊዜ የምትጠይቁኝ ከዚህ በፊት እኮ ሀምሳ ሺህ ጊዜ ነገርኳቸው። ቲክቶክ ስለሚዘጋ እንጂ ባይዘጋ እያያችሁኝ አጨስ ነበር። ሀምሳ ሺህ ጊዜ አትጠይቁኝ። ታመሙ እንደ ቲክቶክ እንዳይዘጋ ነው ፊትለፊታችሁ ማላጨስ ምንድነው አስር ጊዜ የምትጨቀጭቀኝ? ይዘጋል። ባይዘጋ እዚህ ወደዚህ ወደዛ ማለ ልጌት ያየን አብረን እናጨስ ነበር። ሀምሳ ሸር አስገባትና ትመራል ቀንጣኑ ዝክክንትን አለ ዛሬ ሌላ ቀን አምስት ሺ ሞልተው መረጣቸዋለሁ። ከሰሉም አለቀ። ያኛው ቤት ረሱናል እንዴ እስካሁን ቁጭ ብለን የእንትናንም ከፍዬ የሮሚንም የሮሚ በዛ ኮ እስር ቤት ፍርድ ነው ይቅድሙ እኳ ይሆን ታይ ገንታይ አንድ ሰው አይ ሆንማ ደህና ነገር ስቺ ድምጽ ያለው ነገር ያስፈልጋል። ለሮማን ድምፅ ያለው ድምጽ እንድንሆናት እኔ በቃኝ። ጉቺ በዚህ ከቀጠልኩኝ መብላቴ ነው። ለሮሚ ያለሽ ጓደኝነት እዚህ ድረስ ነው እንዴ? ተበድረሽስ ቢሆን አስቹ ሁሉኛ ጢም እንዴ የሚጮው ነገር እኮ ያልኩበት ምክንያት ስላለኝ ነው። ድምጽ እንድንሆናል ነው እንዴ ምን ነው ይሄን ያህል ለሮሚ ለሮማ? ወይ ጉድ ፈላብኝ። እዚህ ውስጥ ያላችሁ እስኪ ትንሿን ቤቢ ላይ ስጧት? አዎ ለሮማን ለሮማን ቤታ ጌታን ጋይስ ቢኖረን አለቀብኝ እኮ ጌታን አለቀብኝ። ተበድረሽም ቢሆን እንደው ከባንኮ አሜሪካ አልሸቀርኩ፣ ትናንትና አልሸቀርኩ ልስጣት። ያለኝንም ያለኝንም በትንሽም ብትሆን በጥሬ ሰጠው። ተነቃቅቻለሁ አራት በእግዚአብሔር እና በጣም ከታርገን እስኪ እስከ መጨረሻ ዛሬ ከዛች መጋኛ ላይ ያመጣሁት ነው። ስሚ ዲቦራ ማና ደግሞ መጋኛ ወይ ላይ እስኪ አንቺ ቤተሰቦች እስኪ ባርኳት ጉቺን ለልደቷ ለራሳቸውም የላቸው ታጥበው ታጥነው ተለቅለቀውን የተቀመጡት አሁን አላው ከዚህ ሁላ ሰው ጉቺ አራት ሺህ የሚሰጥሽ የለም። ጋላክሲ ጋላክሲ አን በጣም እራሱ የሚያስጠላ ልክ እንደነሱ ስጧት። በስመ አብ አራት ሺህ ከሰጧት በቃ ሞልታቱ መርቃን ትወጣለች። ዚዋታር

ቤቱ ደራርቋል እንዴ? ይሄ እኮ መሞላት የነበረበት በሁለት ላይ ሆን ነበረ። ስንት ሰዓት ተቀመጠ? ስማእን ጉቺ እኔም እኮ ለእኔም እኮ ነገ ይሰጡኝ አልኩ ማሪ፣ ለእኔ ነው። ሂዱ ጋይስ ሙሉ ከዚህ በኋላ በፈቃደኝነት ዝም ብላችሁ ጉችዬ ትመችናለች ካላችሁ ስጡኝ። ምንድን ነው የሚመቻቸው? መመቸትማ ከመጣው እኔ መመቻለሁ፣ ዲቦራም ትመቻለኝ። አይ ከዚህ በኋላ ያለውን ነው። ከዚህ በኋላ አላስ ከዚህ በኋላ ጨርሰናል። ጉዞ ወደ ስልሳሽ ያላሉ እኔም አላስወስዳት። ጉዞ ወደ ስልሳሽ ጉሮሯን ብዬ ነው ከዚህ ቤትም ማስወጣት። አምሳ ሺህ በቃ እንዲ የሮሚ ቅደፍ የሩ እሺ፣ የከዚህ በኋላ በፈቃደኝነት ነው ግዳጅ አደለም።

ሮማን ተሰማ ስኒ በዝናር ባትታጠቅ ሽጉጥ ባይኖራት ሮማን ተሰማ የሴት ወንድ ናት። በሉ ይጅማ ሮማን ተሰማ በዚህ ሰዓት ደህና ናት። ይ ሀዘለይና ተንጅ ሴት እኔ ፍቅር ሮምዬ፣ እንግዲህ መዳን ያለም ያጽናሽ ያበርታሽ። እንግዲህ ተጽናኚ፣ ይደግፍሽ፣ አለው ይበልሽ፣ ያባብልሽ። መዳን ያለም አይዞሽ ይበልሽ። ይኸው አምስት ሺ አራት መቶ ሰዎች መሀል ተጠርቼ ለሮማን ከሆነ ምንም ችግር የለም፣ ባሰጡኝም ብዬ ነው። እየመረኩች ነው። ተጽናንተሽ በርትተሽ ጠንክረሽ ለረገጣውን ተመለሽልን። አካባቢውን ጸጥ ረጭ አለ። የእኛ ሰላምና መረጋጋት፣ አዎ ሩምዬ፣ የእኛም ባጠባቂ ጸጥታና ሰላም አስከባሪ ሴኩሪቲ ጉዳይ ነሽ። የቲክታክ ከአንቺ ታስፈልጊያለሽ። የአበርታሽ እንግዲህ ሀዘን ደርሶብሻል አሉ። እግዚአብሔር ያጽናሽ። በርትተሽ ጠንክረሽ ወደ እኛ እስክትመጪ ድረስ መጠበቃ ቀቶን፣ ይኸው ተሰብስበን እዝን ላይ ነን። ሁላችንም አንድ ላይ ከታች ሰውም እያዘነ ነው። ሩምዬ አይዞሽ፣ በርትልን፣ ተናፍቀሻል፣ ናፍቀንሻል፣ ማርያምን ናፍቀሽኛል። የተወራብሽንም ወሬ በአፍ ይቀር ብለናል። አየር ላይ ይቀር አየር ላይ ይቀር። አይዩሽ፣ አይገላምጡሽ። ስራ መጥቶ ነው። ቆይ ሩሚ እና እሺ እስር ቤት ነች የሚባል ወሬ ሰምተን ነበር። በአየር ላይ ይቅር። የማይበድሽ ጠላትሽ፣ ጠላትሽ፣ ጠላትሽ። ሮምዬ ነቃ ድንገጥ ብለሽ ተመልሰሽ መተሽ እንዲህ ደግሞ በቤቴ በቤቴ። አሁን በሰው ቤት ነው፣ በቤቴ ደግሞ ለመመራረቅ ያብቃል። የእኛ ቁም ነገረኛ፣ የእኛ አሳቢ ሮምዬ ተባረቅልን። በርቺ እንግዲህ በርቺ፣ አይዞሽ፣ እግዚአብሔር ያጽናሽ። እንግዲህ እዚህ ቤት ያላችሁ አምስት ሺ ሶስት መቶ ሰዎች ቤቱንም የባረካችሁ፣ እኔንም የባረካችሁ አልማ ይበይበይ አልባረኩኝ ረሰለራአልፎ አልፎ ጣል ጣል እያደረጉብሽ፣ ደ ስማም አንድ አንበሳ ሳይወርድ እንዴ ጉቺዬ አትመርቂ። ማንም አላለም። ማንም ይወርዳል፣ ይወርዳል። ችግር ማንም አላለም። ቤቱን የባረካችሁ ተባረኩ፣ እኔን የባረካችሁ ተባረኩ። ምሰጡ፣ ታትጡ፣ ከኪሳችሁ ተበደሩ። አዎ የሰው ፊት አያሳያችሁ። ካልታሰብ አደጋ፣ ከድንገተኛ ሞት፣ ከወጥቶ መቅረት እግዚአብሔር ይጠብቃችሁ። ሰጪ ተቀባይ እንዳትሆኑ። በሰጣችሁ እጥፍ ድርብ መድኃኔዓለም ይስጣችሁ። እንዲህ በጊፍት እንዳንበሻበሻችሁ እንጊፍታችሁ ከመድኃኔዓለም ይሁን። የእኔ ከእናንተ ነው፣ የእናንተ ግን ከእሱ ከሰማይ ካለው ከማያልቅበት ይሁንላችሁ። እድሜና ጤና ይስጣችሁ። እንደ ማቱሳላ ዕድሜ ይርዛን። ክፉ አይንካችሁ። ኢትዮጵያውያን ኤርትራውያን፣ በአጠቃላይ በመላው ዓለም ያላችሁ በክፉ ያያችሁ ይታይ። የማይበጃችሁ ጠላታችሁ፣ ምቀኛ ሸረኛችሁ የት ገቡ የት ወጡ የሚላችሁ ምን በሉ ምን ጠጡ የሚላችሁ ረቡ ሰቡ የሚላችሁን አይኑን ጨለማ ጉሮ ቄጤ የማያርግላችሁ። ከሰው በላይ ዋሉልኝ። አግኙ አትገኙ፣ ሰጪ ሆኑ ተቀባይ እንዳትሆኑ። መድኃኔዓለም በሄዳችሁበት በደረሳችሁበት ሁሉ ጥላ ከለላ ዋስጠበጥ ባሻ መከታ ይሆናችሁ። አለው ይበላችሁ። የረገጣችሁት ይለምልም፣ የነካችሁት ይበርክት፣ ያያችሁ ይደዳችሁ፣ ቃላችሁ ይሰማ፣ ግንባራችሁ ይፈራ። የልባቸውን መሻት ሁሉ ከኃጢያት ከክፋት ከተንኮል በስተቀር የቁልቢው ገብርኤል ያሸዋው ሚካኤል ሁሉን ይሙላላችሁ ብለናል። ከፊታችሁ ይቅደምላችሁ ከኋላችሁ ይከተላችሁ። አለው ይበላችሁ ያጽናናችሁ ከጎናችሁ ይቁም። ተደሰቱ፣ በደስታ ያኑራችሁ። ተደሰቱ እድሜያችሁ፣ ጤናችሁ ሰፊውን ጤና የማያልቀውን ሀብት ሼር ተደርጎ የማያልቀውን ሀብት። አዎ ያላገባችሁ አግቡ። የትም ያልተነዳችኋን ዜሮ ዜሮ ዋን ቺትም ቻትም የማታውቀዋል መሪ ያላዞረችዋል ሌላ ሀብታፕ የማያደርጋትን ሚስት ስጠች ወንዱ ሴቷ እንዴ ስትጠሪው ሰባት ያቤት የሚል ባል ይስጥሽ። ካላገባሽ ያገባችሁ ብለው የወለዳችሁ ደግሞ ልጆቻችሁ ይባረኩ። ኢትዮጵያንም አፍሪካንም ኤርትራንም ያስጠሩ ለዓለም መፍትሄ የሆኑ ልጆቻችሁ በልጆቻችሁ የደስታ አመት ይሁንላችሁ። የከፊት ለፊት የሚመጣው የፈረንጆቹ አመት ያሰባችሁት፣ የሚሳካበት የበተናችሁት፣ የሚሰበሰብበት የተነቀለው የሚተከልበት አመት ይሁንላችሁ የሚሞላበት ትረፍረፍረፍረፍ ብላችሁ የምትኖሩበት አመትሁልኝ። ሁላችሁንም ተደሰቱ። አንቺም የሁሉ ለእኛ የተመኘሹ አሜን አሜን። ስልኩም ቢሆን እንዲሁ ነው የምታንገላችሁ እንኳን እኔ ወርቅ ምን እንደሞታገስ አይኑ እንደዚህ አሪፍ ነው። ወደፊታችን ጥሩ ግን ቅጥም ያለች ወርቅ ነው ወርቅ። እኔ ምረጭ ስባል ብቸገር ብሸጠው ዋጋ የሚያወጣ ነው። መመርጠው ለዛ ጥሩ ነው። እኔ መግዛት ያቀተኛል። ቁሪን ቁሪን ነው በሀብታም ወርቅ በወርቅ እኔ ምን እኔ ልብስ አይደለም። አሁን ላይ አሁን ላይ ድሮ ድሮ አረባ ልጅ ያለ ነግሬሻለሁ። አስራ ሰባት ሻንጣ ልብስ ነው ከሰውየው ስፋታ ይዥ የወጣሁት። አንድ ወርቅ የለኝ አስራ ሰባት ሻንጣ ሽን በየቀኑ ነው ከሽን የማዘው። አስራ ሰባት ሻንጣ ማሪ፣ አሁን ነቃሁ። አሁን ወርቅ ነው፣ ወርቅ ነው። ከዚያ ወርቄ፣ ወርቄ፣ ወርቅ፣ ወርቅ ነው የጣትሽን ወርቅ ነው

እንትን ሄጄ ሞሮኮ ገባለው ብዬ ሄጄ ከትላንት ወዲያ ጠፋ እኮ። እስከ ማህተቡ ከዛ ዘርስ ነው እናት ጠይቂም አላየንም አሉ። እዚያ አልወደቀም። እስከ ማህተቡ፣ እስከ መስቀል፣ እስከ መስቀል ታቂያለሻ። ጉቺ፣ ወርቅ ሲ ወርቅ ማለት ነው። መቼም አታገኝ። ይሰለባል ይባላል። ወርቅ ሲ ይሰለባል። ወይኔ ማሪ፣ ስንት ግራም እንደሆነ መስቀሉ ብታቂ እንዴት! ጉቺ፣ ብረቱን፣ ክብደቱን ብታይ ብር ታገኛለሽ። ደም ተዋለና ምን ያመጣብኝ ይሆን? በእናት ምኑ ትናንትና ነው የምላችሁ ምን ምን ያመጣብኝ። ዝም ልበለው ማለት ማለቴ ይኸውልሽ አሁን ህመም ምናምን የለውም፣ ግን እንዲህ ስነካው ብቻ ነው የሚያመኝ። ጥርስሽ ዝም ልበለው ወይስ እንዲህ ዝም ብለሽ? ለጥሩም ለደጉም ፊቶ መድኃኒት ነው። ሄደሽ እናቴ ታይ፣ ዝም ብለሽ ጀመር የሆነ ነገር አለ የሚያደርጉት፣ አረንጓዴ ነገር ፕላስቲክ ይመስላል፣ ግን እንደ ጄል ነገሩ ነው የሚሪንስ። ሂጂ ሂጂ፣ ዲቦራ፣ ለጥሩም ለደጉም ዝም ብለሽ ሄደሽ ቼክ ተደረጊ። ምን ያለሽ፣ የሆነ ምክንያት አላቸው። ምን ነገር ቆይ፣ እዚህ አልተሰነጠቀም ድድሽ ምናምን። ድዴን ምንም አልለካኝም። ድዴን አያመኝም። ጥርስ ነሚያ ቆይ፣ እንደዚህ ሳላበጠም አላበጠችም። አይቻልም። እኔ እኮ አለማበጡ እኮ ነው የገረመኝ። ዋ እስኪ ቪዲዮ